ሻሎም በዓለም ዙሪያ የሆናችሁ ይህም ቪዲዮ የምትመለከቱ የጌታ ቤተሰቦች እኔ ወንድማችሁ ፕሮፌት ጸግሽ ነኝ። በአንድ ዋና ነገር ላይ ጸልላችኋለሁ። ይህ ሀያ 18 በቤታችሁ ላይ ቁልፍ የምትቀበሉበት፣ በኑሯችሁ ላይ ቁልፍ የምትቀበሉበት፣ በመስሪያ ቤታችሁ ላይ ቁልፍ የምትቀበሉበት፣ በትዳራችሁ ላይ ቁልፍ የምትቀበሉበት፣ በምትኖሩበት ከተማ ላይ ቁልፍ የምትቀበሉበት ጊዜያችሁ ነው። መጽሐፍ ቅዱስ ኢያሱ ምዕራፍ 19 ቁጥር 49 ላይ ስትመለከቱ ኢያሱ ርስት ተቀበለ ይላል። ኢያሱ ርስት ሲቀበል በእስራኤላውያን መሀል ላይ ኢያሱ ሲፈልግ የነበረ እንዲሁም ደግሞ እንደ እግዚአብሔር ትእዛዝ እና ገርባችኋለሁ። በዚህ 2218 ላይ እግዚአብሔር በዚህ ሀያ 18 ላይ የእናንተ የሆነ ርስት የናንተ የሆነ ቁልፍ አሳልፎ ይሰጠኛል። አሳልፎ ይሰጥሻል። አሳልፎ ይሰጣችኋል። ኮሜንት ሴክሽን ላይ እየገባችሁ የቁልፍ ጊዜ ነው፣ የቁልፍ ሰዓቴ ነው በሉ። በኮሜንት ውስጥ ለገብታችሁ ቁልፉ ተሰጠኝ ብላችሁ ጻፉ። ይህ የእናንተ ጊዜ ነው። ኮፒ ሊንክ፣ ሼር ዱት በማድረግ ይህ ቪዲዮ ለብዙ ሰው እንዲደርስ አድርጉልኝ። ይህን ሚዲያ ደግሞ እንዳይዘጋ አካውንቱን ፎሎ አድርጉልኝ። ተባርካችኋል። መልካም